ሰላም ጠና ስጥልኝ፣ እንዴት ናችሁ? ወደ ቻናል የተከታታዮች ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁት። እነዚህን የምሰራባቸውን ድስቶች ገዝቼ ሰሞኑን እስቲ መጀመሪያ እኔ ልሞክርበትና ከዛ ለእናንተ ደግሞ ይዞ መጣለው ብዬ ነበረ። ሳየው ጥሩ እቃ ስለሆነ አንድ ተመልካቼም ደግሞ እንደዛ ስለጠየቀች ነው ዛሬ አጠር ባለ ቪዲዮ ይዤ የመጣሁት። አምስት እንትን ያለው፣ አንድ መጥበሻ፣ አንድ ትንሽ መያዣ ያላትና ሶስት ብረት ድስት ነው ያለው። እንዲሁም ደግሞ ሁለት ደግሞ ትኩስ ነገር ማስቀመጫ አለው። ግራናይት ነው እቃነቱና በጣም ቆንጆ ነው። በፊት ከነበረኝ ብረት ድስት ይሄኛውን የተሻለ ሆኖ ስላገኘሁት ነው እንግዲህ ወደ እናንተ ቪዲዮ ሰርቼ እ የመጣሁት ምንም አይነት ማስታወቂያ ተከፍሎኛ አይደለም እቃው ጥሩ ስለሆነ ብቻ ለእናንተ ይጠቅማል ብዬ ነው ለተመልካቾቼ እ የመጣሁት ይሄኛውን ብቻውን ነው የገዛሁት የእነሱ ምርት ነው ግን እቺ ተለቅ ስለምትል ብቻዋን ገዛኋት እንጂ አምስት ብቻ ነው እቃነቱ ማለት ነው ሶስት ብረድስት አንድ ትንሽ መያዣ ያላትና አንድ መጥበሻ ነው። ሌሎቹ ሁሉም ክዳን አላቸው። ይሄኛው ክዳን የለውም ግን የአንደኛው ብረድስት ክዳን ስለሚሆነው ያገለግለኛል ብዬ እቃነቱን ስለወደድኩት ነው የገዛሁት። እነዚህ ትኩስ ነገር ማስቀመጫ ናቸው። ሁለት አለው እና እነዚህ አሁን ትኩስ ነገርም ማቅረቢያም ይሆነናል። እንዲሁም ደግሞ ያው ማሳያም ለእኔም ስለሚሆነኝ ትኩስ ነገር እቃችንን እንዳያበላሽብን ነው። እችኛዋ ናት ከሱ ጋር የምትመጣው መጥበሻ። እችኛዋ ናት ክዳን አላት እና ቺ አነስ ስለምትል እኔ ተለቅ ያለውን ፈልጌ ነው ይዤ የገዛሁትና ይኸውላችሁ፣ እችኛዋ ትከደናለች። እችኛዋ ትንሿ ብረት ድስት ናት። አነስ የምትለዋ ማለት ነው። ከዚህ በላይ ሁለት ተለቅ ተለቅ ያሉ ናቸው ያሉት። እቺ ክዳን አላት። ያው ክዳን የሌለው ትልቁ ብቻ ነው። ትልቁን ያውኔ ክዳን ሳይኖረው ነው የገዛሁት። ይህው በአጠቃላይ እነዚህ ናቸው እቃዎቹ። እቺ ትንሿ ለወተት ማፍያ አነስ ያነስ ነገር ያለ ለማሞቂያ ትሆናለች፣ እና ለብዙ ነገር እንደውም ለማቅረቢያ ራሱ ብንገለገልባት እንችላለን ሁሉንም ማቅረቢያ ማድረግም እንችላለን። ከዛ እችኛዋ ናት የምትቀጥለው። መለስተኛ ናት። በጣም ትንሽ አይደለችም። ይሄኛው ተለቅ የሚለው ነው። ያው ካቀራረፄ ነው እንጂ ተለቅ ያለ ነው። አነስ ያለ ሽንኩ ከተጠቀማችሁ አንድ ዶሮ ሊሰራ ይችላል። ግን ያው ሽንኩርት በዛ ያለ ስለምንሰራ ብዙ ጊዜ ዶሮ ላይ በዛ ያለ ሽንኩርት ከሆነ ግን ላያስጠቅመን ይችላል። እኔ ድስትነታቸውን ስለወደድኩት ነው። ጫፉ ላይ ይሄኛው የምታዩት ፕላስቲኩ በጣም ቆንጆ ነው። እፍን አድርጎ ነው የሚይዘው ድስቱንና ግጥም አድርጎ እንዲተከተክ ያደርጋል። ዕቃነቱ በጣም ቆንጆ ነው። በፊት ከነበረኝ ብረድስ ብዙ ጊዜ ተመልካቾች ይጠይቁኝ ነበረ። አልወደውም የበፊቱን፣ ሁል ጊዜ ጥሩ አይደለም ነው እያልኳቸው የነበረው ይፋፋቃል። ይሄኛው ግን ውስጡ ምንም ነገር አይፋፋቅም። እነዚህ ሻከር የሚሉ ስፖንጆች አሉ አይደለ? ዕቃ ማጠቢያ በእሱ ራሱ ስታጥቡት፣ ይሄኛው ያኛው አሁን በጣም ተጠንቅቄ ነበር ያስኩት። ይሄኛውን ግን አሁን በእንደሱ ራሱ እያጠብኩት ምንም እንትን የለውም እና በጣም ቆንጆ እቃ ነው። እኔ ወድጄአለሁ። ያው ግራናይትም ስለሆነ ደግሞ የመጫጫር ነገር የለውም እና እኔ መጥበሻ ሁለቱን ያው ያኛውንም ስለፈለግኩት ነው። ተለቅ የሚለውም ለስራ ያገለግለኛል ብዬ ነው ሁለት ሳይዝ ያደረግኩት በራሴ ጭማሪ ነው እና በጣም ጥሩ ብረት ድስቶች ናቸው። ግዟቸው ብዬ ይሄኛውን መክራችኋለሁ። በጣም ጥሩ ነው። ብዙ ጊዜ ደግሞ ከለር ስንገዛ እንደዚህ አይነት ከለሮች ብንመርጥ ቆንጆ ነው። ያው ግን እቃ ደግሞ እንዳያያዙ ነው ይባላል። በደንብ አርጋችሁ ከያዛችሁት በጣም የሚያገለግል ነው። እንግዲህ በእንደዚህ አይነት ቪዲዮ ነው ዛሬ የመጣሁት። በሚቀጥለው በሌላ እመለሳለሁ። ሰላም ሆኑ፣ ቻው